ብሩክ የሆነ ነገር አድርጎታል። ከዛኔ እንደዚህ ያደረገኝ ምናምን ነገር ብሎ ላከልኝ። ሀይሚዬ፣ የኔ ጨረቃ አታልቅሺ። ለምን እንደው የምታለቅሺው? ጠግበው እኮ ነው የተደባደቡት። ደግሞ በአንቺን የተደባደቡት አይደለ። እንኳንም የተደባደቡ። ሲጀመር አንቺ ይሄን ልጅ አላቀውም፣ በስልክ እንኳን አላቀውም፣ ለካሜራ እንጂ ብለሻል። ስለዚህ ለካሜራን የመጣ ሰው በካሜራ እንጂ መመለስ ምን ያስለቅስሻል? ብሩኬ፣ እንደው የወንድ ጎረምሳ ቤት አስገብተ፣ አይ ፍፄ፣ ደግ ያርግሃል። እንዲህ ነው ወንድሙን እህቱ ሰው ሲያስከብር ያየሁት ማለት ነው። በጣም እንግዲህ አስደንጋጭ ነገር ነው። ይህን ሰሞን መቼም ቡታጅራ ላይ ጦርነት፣ ድብድብ፣ ቦክስ ነው። ደግ አርገኸዋል። ይህ ሀይሚዬና ብሩኬ ማስታረቅ አለብህ። ይሄ ሲጀመር ሊያጣላቸውን የመጣው ሀይሚ አላቀውን ብለሻል። ለምን ታለቅሻለሽ? አታልቅሽ። ጥላትሽ አልቅሳይ ብዬ እንዳታልሽ ማለት ብሩኬ እንደሆነ